አደይ፣ ክፍል ዘጠኝ ላይ እንዳየነው እንግዲህ ፍቅር እያሰቃየቻት ነበር ማለት ነው። አደይ ማለት የቤት ሰራተኛዋ ናት ማለት ነው። እንግዲህ እናቷንም ወንድማቿንም እየተገላመጠች ነበር ባርኮቴንም ማለት ነው። ፍቅር ያው ፍቅር ማለት እና ባርኮቴ እህትና ወንድም ናቸው። ግን እሷ ለሰራተኛ ምቹ አይደለች ማ አደይ፣ ፍቅር ማለት ነው። ፍቅር በጣም አደይን ታሰቃያታለች ማለት ነው። ሰላም፣ ውድ ቤት ሰዎች እንዴት ናቸው? ደህና ናቸው ወይ? ያለው ዛሬ ደግሞ ክፍል አስርን አደይን እጀላችሁ ማጥቻለሁ። አደይ እንግዲህ እንደምናየት ከሆነ ፍቅር በጣም እያሰቃየቻት ነው ማለት ነው። ፍቅር እንግዲህ ስሯን እንቅለው እናስተካፈራለ እንደው በጾም ቀን እኮ እንደው ያስወነጅሉኛል እነዚህ ማለት ነው። እና ፍቅር ማለት በጣም እያሰቃየቻት አደይን በጣም ታሰቃያታለች። አደይም ደግሞ እሺ፣ ያው አደይ ማለት እንግዲህ የቤት ሰራተኛ ሆና ነው የምትሰራው። ፍቅር ደግሞ የቤት ልጅ ናት፣ ባርኮቴም የቤት ልጅ ነው ማለት ነው ግን በጣም ባርኮቴ ከፍቅር የበለጠ በጣም ያስብላታል፣ በጣም ያዝንላታል፣ ለአደይ ማለት ነው። የአደይ እናትም ደግሞ የፍቅር እናትም ደግሞ በጣም ታስብላቸዋለኝ። ለአደይ ነው ሁሉም የሚያስበው ማለት ነው። ግን እንደዛም ሆኖ በባለፈው ደግሞ አርግሳ ነበር ማለት ነው። ከዛ አደይ ምን ትላለይ፣ ከዚህ ቤት አልሄደው የፈለግኩትን ሳላገኝና የፈለግኩትን ሳላረግ ከዚህ ቤት ንእንቃ አልልም። ክብሬን እናንተ እኔን አስወስ ጀማል አልሄድም፣ በነፃ አልወጣልሽም ከዚህ ቤት እያለች ነው ፍቅር ማለት ነው። አዲስ ደግሞ መታለ እንግዳ ማለት ነው። ያው ፍቅር አይደለም ለእንግዳ ለሰራተኛ ማለት አትመችም ማለት ነው። እናታቸው ደግሞ ሌላ ሃገር ሄዳለች ማለት ነው። የእነ ፍቅር እናት ግን፣ ሳ ቤት ውስጥ ያሉት አሁን ባርኮቴና ዳግም ናቸው ማለት ነው። ባርኮቴና ፍቅር ነበሩ ግን እንግዳ መጥቶባቸዋል። እንግዳ የቱን ደግሞ ያሰቃዩ በቃ እንግዲህ አይቱ ጋር ይጥና ደመቱ ሆነዋል ማለት ነው። እየተስማሙ አይደለም። ዳግምም ደግሞ በጣም ለሱ ያላት ያለው ክብር ልክ እንደ ባርኮቴ ነው ላዴ ማለት ነው። ከዛ እዚ ቤት ማንንም እንዳታስተናግጅ ትላታለች ፍቅር ማለት ነው። ከኔ ትእዛዝ ውስጥ ማንንም ማስተናገድ አትችም ስትላት እንዴ፣ ለሰው መክ ሰው መታዘዝ ምን ችግር አለው ብላት መለስላት አይደል ማለት ነው መልስ እየሰጥሽ ነው እንዴ ትላለች ፍቅር ማለት ነው። እንደዛ ደክሜ ነው። ጋይስ ግን በነገራችን ላይ ድክም ብሎኛል። ስራ ነኝና ለዛም ነው ማለከለከው ድክም ብሎኛል። ታውቃላችሁ። በዛ ላይ ጾም ነው ወቅቱና ለዛም ነው ማለት ነው። ከዛ አደይም ደሞ እንደዛ እያለች እየተሰዳደጉ ዝም ትላታለች ሁሉንም ነገር እሺ እሺ ነው ምትለው። ከዛ ከዚህ በኋላ ደግሞ ዳግም ፊት እንዳላይሽ ዳግም ፊት አየሁሽ ማለት እገልሻለሁ ትላታለች። ፍቅር ማለት ነው። አደይም አደይም ያው ሁሉን ነገር እሺ ነው ምትለው። ምክንያቱም ፍቅር የቤትም ልጅ ስለሆነች ታከብራታለች። ግን ክብር የሚባል ነገር የላትም። ፍቅር ማለት ጋጥ ወጥ ነው ስራዋ ሁሉ ማለት ነው። ምክንያቱም ትንሽ እንኳ ለሰራተኛ ክብር የሚባል ነገር መኖር አለበት። እሱም ቀርቶ ግን ሰራተኛ አይደለም ዘመድ ራሱ። አሁን የመጣችውን እንግዳ በጣም እያሰቃያቻት ነው። በጣም በጣም ነው የምታሰቃያት ማለት ነው። የፈለገችውን እያረገች ሰራተኛዋን ደግሞ በጣም ታሰቃያታለች፣ አደይ ማለት ነው። ባርኮቴም ደግሞ አንቺ ፍቅር ምን ልሆን ነው የምትይው? ምን ታድርግሽ? ከዝ በላይ እያለ ይነግራታል ማለት ነው። እሷም ግን እንደዛም ሆና አታርፍም ማለት ነው። አዴይም ደግሞ ያው እሺ ትላለች፣ የምትላት ትታዘዛለች፣ ትሰራለች። በጣም በጣም ነው የምትሰራው ማለት ነው፣ እሷ አዴ ማለት ነው። ግን ፍቅር ምስጋና አድከርቶ ምንም ነገር በቃ ላዴ ክብር የላትም ማለት ነው። እና እንግዶች መተው ነበር እነሱንም አትንከባከቢ ትላታለች። ከእንግዳዋም ጋር ደግሞ እንዴት እናቴ የከፈል ታድራለይ ብላ እሬ ትላለች፣ ፍቅር ማለት ነው። ባርኮቴም ደሞ እንዴ ምን ችግር አለው? እንግዶች አይደሉ እንዴ? እነዳግም ይደሩ ይላታል ማለት ነው። እንደዛም ሆኖ ግን እየተጣሉ እየተበሳጫጩ ነው ማለት ነው። እና አደይም ደሞ እየተበሳጨች በዛ ላይ ደግሞ በቃ ከዚህ ቤት የፈለኩትን ነገር ሳልወሰድ ንቅንቅ አልልም ብላለች ማለት ነው። ባርኮቴም ደግሞ በጣም ይወዳታል ማለት አዴ ማለት ነው። ምክንያቱም ሰራተኛ እንደመሆኑም ያከብራታል። ግን እንደዛ ሆኖ ሁሉ ቸውቹ ይሏታል። ጎበዝናት በዛ አይ ትሰራለች። በሳ ላይ ደሞ ሆኖ እንጃ ምን ልበላችሁ፣ ጎበዝናት ትሰራለች። ግን አንዴ በጥፊ ብትወለውላ ከዛ አዲስ አበባ እንትና ጋንግ ዲዋጋ ደሞ ሄዶ እንዴና ከናት ክፍል ዕቃ መውሰድ እፈልጋለሁ ትላታለች ማለት ነው። አዲስ አበባ ከዛ አሁን መውሰድ አትችይም ስራዬን ስጨርስ ገብተሽ ተወስጃለሽ ትላታለች ፍቅርም ደግሞ ልክ ተያይዘ ማውቃት ስለሆን ፍቅር ከሁሉም ጋር በቃ ተንኮለኛ ስለሆነች ከሁሉም ጋር መጣላት ነው የምትፈልገውና እንደዛ ስትል በኋላ ተወስጃለሽ አሁን መውሰድ አትችም ትላታለች ማለት ነው በዛ አንዳንድ እየተባባሉ ከዛ ገፍትራ ታስወጣታለች ማለት ነው እና እንደዚህ አለሽ እንዳንችል ዚህ ቤት ትላታለች ማለት ነው እዚህ ቤታ ሲጀመር እኮ የለሽም እያለች እዚህ ወና ቤት ነው እያመጣይ ብላ ትበሳጫለች ማለት ነው። እኔ እኮ ከተማ ያመጣው መስሎኝ ነው፣ ከተማ ያመጣው መስሎኝ እንጂ ገጠር እንዴት እመጣለሁ ብላ አዲሷ እንግዳዋ እሬ ትላለች ማለት ነው። አዴይም ደግሞ እንዴት አዴይንም ትቆጣታለች አዲሷ እንግዳ ማለት ነው። ስራሽን ስሪ የኔ ማሜ ብትሆን አንገትሽን ታንቅርሽ ነበር እስካሁን ስራ ሳሰሪ እያሉ ሁሉም ማለት ነው በጣም እንትን ይሏታል ማለት ነው። በጣም ይጮህባታል ሁሉም በቃ፣ የማይጮህባት የለም። ሁሉም ሰው ነው የሚጮህባት አደይ አይ አደይ አደይ። በቃ ቤት የሚያከብሯት የአደይ የፍቅር እናትና በርኮቴ የፍቅር ወንድም ባርኮት በቃ በስ እና አሁን የመጣው ዳግም። ሌላ ማንም ሰው አይወዳትም አይወዲያትም አደይ ማለት ነው። አብሳ ፍቅር አትወዳትም ማለት ነው። ግን እሷ በጣም ታስብላት አለኝ ፍቅር ምንሽ ነው ከዛ እንግዲህ ዋጋ ስትጣላ ስታያት ፍቅር ምንሽ ነው የምትጭኑ ስትላት ምን አገባሽ ትልና አዴን እዛው ድብድብ ታረጋታለች እንግዲህ ዋኔ የመታ ያስመስሎ መስሎ ተመካክሮ ትደበድባታለች ማለት ነው ከዛ አዴ ደግሞ ያ እንግዲያው ልጅ ውስጥ ያስተኛታል ማለት ነው አሁን አንቺ ባንቺ ቤት ታመምኩ ልትይኗል አልታመምሽም ገልሻለሁ እያለቻት ነበር ማለት ነው እና ባርኮቴም ደግሞ አይዞሽ ከንፈራ አረዳውብሽ አደይ በጣም ይቅርታ ይቅር በይኝ እያላት ነበር ማለት ነው። አደይ አደይን ምክንያቱም ሁሉም ሰው ይወዳታል፣ ግን ፍቅር ብቻ ተጣላታለች። ፍቅር አሁን ደግሞ በተራው አደይ አስለቃትም። አደይ ደግሞ ምናለሽ ከዚህ ቤት ነቅቀው ቅብያ አልሄድም፣ ምንም ብትለኝ አልሄድም ከዚህ ቤት መሄድ አልችልም ብላለ ማለት ነው። ለምንድን ነው አዴይ ማተዶው ከዚህ ቤት አልሄድም ስላለኝ? ምክንያቱም የምሰራው ስራ አላት በፍቅር ላይ ክብሬን እና እንትኔ ዝቅ አድርጌማ ያለ አንድ ነገር ከዚህ ቤት አልወጣልሽም እያለች ነበር ማለት ነው። እርግጠኛ ነኝ ባርኮቴን እንግዲህ ታፈቅሮ ይሆናል። አደ ሳስበው ፍቅር እንግዲህ ምን ሊውጣ ነው? ወይ ጉድ አዴም ደግሞ ደሞ አልወጣም ከዚህ ቤት ውጭ ሰላምሽን፣ ሂጂ ሰላምሽ፣ ከዚህ ቤት እምሄድ መስልሻል? እንቃለልሽም ባክሽ እያለ አዴም፣ ሁሉን ችላ ዝቅ ብላ እየሰራሽ ትገኛለች ማለት ነው። እሷም ደሞ የተናደደ ውድ ቤተሰቦቼ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱ።